የምትመለከቷቸው ቦታዎች ባለአምስት አምስት ኮከብ ሆቴል ወይም ቅንጦ የመኖሪያ ቤቶች ከመሰላችሁ ተሳስታችኋል። የኖርዌይ እስር ቤቶች ናቸው እንጂ። የኖርዌይ እስር ቤቶች በብዛት እንደዚህ ናቸው። የማገገሚያ ማዕከል እንጂ እስር ቤት አይነት አይደሉም። በዓለማችን እጅግ በጣም አሪፍ የሚባሉ አይነት እስር ቤቶች ሲሆኑ አሰራራቸውም ቅንጦ መኖሪያ ቤቶች አይነት ነው። ኖርዌይ የዓለማችን የከፍተኛ ጂዲፒ ባለቤት ከሆኑ አገራት ውስጥ አንዷ ስትሆን ህዝቦቿ በብዛት ሥራ ላይ የሚያተክሩና የወንጀል ተግባራት ላይ ስማቸው በብዛት አይነሳም። በአጠቃላይ አገሪቱ ስልሳ እስር ቤቶች ያላት ሲሆን አሰራራቸውም ልክ እንደሚታዩ አይነት እጅግ ሲበዛ ቅንጡ ሰራር ያላቸው ናቸው። አይስላንድ ፕሪዘን እና ሃልደን ፕሪዘን በደንብ የሚታወቁ እስር ቤቶች ሲሆኑ ሌሎችም እጅግ ጥራታቸውን የጠበቁ 58 እስር ቤቶች አሏት። የኖርዌይ መንግስት እስረኞችን በማሰቃየት ማረም እንደማይቻል አጥብቆ የሚያምን ሲሆን እስር ቤቶችም የማገገሚያና የመዝናኛ እንዲሁም ራስን የሚያዳምጡበት ስፍራን በመሆንም ያገለግላሉ። ከባድ የሚባል ወንጀል ሰራ የሚባል ሰው የሚታሰረው በሃልደን እስር ቤት ሲሆን እጅግ ከፍተኛ ጥበቃ የሚደረግለትም እስር ቤት ይሄ ነው። በተቃራኒው ደግሞ አይስላንድ እስር ቤት ጥበቃ የሚደረግለት ሲሆን እዚህ ደግሞ ቀለል ያለ ወንጀል የሰሩ ሰዎች የሚገቡበት ቦታም ነው። ታሳሪዎቹ የየራሳቸው የሆነ የየግል ክፍል የሚሰጣቸው ሲሆን የጫማ ማስቀመጫ፣ የልብስ ማስቀመጫ፣ ፍላት ስክሪን ቴሌቪዥን፣ ምቹ አልጋዎች፣ የማንበቢያ ጠረጴዛ፣ ላፕቶፕ፣ አነስተኛ ፍሪጅ፣ የልብስ ማጠቢያ ማሽንና ጥራቱን የጠበቀ መጸዳጃ ቤት አለው። ምናልባት ታሳሪዎች አእምሯቸውን ዘና ለማድረግ የሚፈልጉ ከሆነ በእስር ቤት ግቢ ውስጥ መናፈሻ ስፍራና መዋኛ ገንዳ አላቸው። የኖርዌይ እስር ቤቶችን ከኢትዮጵያ ዩኒቨርሲቲዎች ጋር በንጽጽር ስናይ በኢትዮጵያ ዩኒቨርሲቲዎች ውስጥ ለተማሪ ተብሎ የግል ክፍል አይሰጥም። ቴሌቪዥን ተብሎ ነገር አይታሰብም። የጫማ ማስቀመጫ ተብሎ የሚሰጥ ነገር ደግሞ ጭራሽ የለም። የልብስ ማስቀመጫም ቢሆን የለም ከማለት የተሰራ ነው። አልጋም ቢሆን ለጤና የማይመከር አይነት ነው። እንኳን ልብስ ማጠቢያ ማሽን ልብስ ማጠቢያ ገንዳ ራሱ በወረፋ ቢደርስ ነው። የትምህርት ተቋም ቢሆንም የማንበቢያ ጠረጴዛ እምብዛም የለም። ፍሪጅ ተብሎ ነገር አይታወቅም። ስለ መጸዳጃ ቤቶች እንኳን ባናወራ ይሻላል። እንዲሁ ተፈጥሮ አስገዳጅ ቢያደርግ ነው እንጂ ዞሮ ባያዩት ያስመኛል። መዋኛ ገንዳ የለም። የኢትዮጵያ ዩኒቨርስቲዎች ከኖርዌይ እስር ቤቶች ጋር ጭራሽ ነው የማይወዳደሩት። ኖርዌይ እስረኞቿን በእንዲህ ባለ ምቾት ብቻ አይደለም የምታደርገው። የኖርዌይ እስረኞች እንደ ሌሎች አገራት ተገድደው የሚለብሱት ዩኒፎርም የላቸውም። የራሳቸው የሆነና ደስ ያላቸው ልብስ መርጠው መልበስ ይችላሉ። በእስር ቤቶች ቅጥር ግቢ ውስጥ ትልቅና ሰፊ ላይብረሪዎች ያሉ ሲሆን እስረኞች ማንበብን ባህላቸው እንዲያደርጉ ይበረታታሉ። ማንም ሰው ቢሆን የራሱ የሆነ የሚከተሉ ሃይማኖት አለው ብለው የሚያምኑ ሲሆን የእምነት ቦታዎች በብዛት ይገኙባቸዋል እንዲሁም የፈለጉትን ነገር እየገዙ እንዲጠቀሙ በእስር ቤቶች ግቢ ውስጥ ሱቆች የሚከፈቱ ሲሆን ሌሎች የመዝናኛ አማራጮችን የሚፈልጉበት ሁኔታ ካለ ደግሞ ሲኒማ ቤቶችን ያካተቱ ሲሆን ጂምናዚየምና ሌሎች የመዝናኛ አማራጮችንም ያካተተ ነው። ኖርዌይ እስር ቤት መታሰር ማለት ከአንዳንድ ሀገራት የተሻለ ከሚባለው ኑሮ የተሻለ ሲሆን እስረኞች በግድግዳ ከመታጠራቸው የዘለለ አነሰብን ጎደለብን ሊሉ የሚችሉ ምንም ነገር የሌለ ሲሆን ምናልባት ያገቡ ከሆነ ከሚስቱ ወይም ከባሏ ጋር አለመኖር ብቻ ሊያሳስባቸው የሚችል ነገር ነው። እስረኞች ከጠባቂ ፖሊሶች ጋር እጅግ የሚከባበሩና መብታቸውን በደንብ ጠንቅቀው የሚያውቁ ናቸው። በዚህም የተነሳ በየትኛውም ጊዜ ታሳሪና ፖሊስ ጸብ ፈጥረው የማያውቁና ሰላማዊ ግንኙነት ያላቸው ናቸው። ከፖሊሶቻቸው ጋር ብቻ ሳይሆን እርስ በርሳቸውም የሚከባበሩና ጸብ የማይፈጥሩ ናቸው። በዚች ሀገር የእድሜ ልክ እስር ብሎ ነገር የሌለ ሲሆን በጣም ቢበዛ ከ21 ዓመት በላይ የተፈረደበት ማንም ወንጀለኛ የለም። እንዲሁም ከ60% በላይ ታሳሪዎች ከ3 ዓመት በታች የተፈረደባቸው ናቸው። ሀገሪቱ ዓለም ላይ ካሉት ሀገራት አንጻር እጅግ አነስተኛ የወንጀል ቁጥር የተመዘገበባትና እጅግ ሲበዛ ሰላም የሰፈነባት ሀገር ነች። የሰውን ልጅ ነፃነቱን ማሳጣት ቅጣት ነው ብለው የጸና እምነት ያላቸው ሲሆን፣ እስር በማሰቃየትም ፍትህ እንደማይሰፍን አጥብቆ ያምናሉ። እንደ ኢትዮጵያ ያሉ እያደጉ ያሉ ሀገራት ላይ ሰላማዊ የሚባለው ኑሮ አንድ ኖርዌይ እስር ቤት ውስጥ ያለ ወንጀለኛ የሚኖረውን ያህል አለመድረሱ ኖርዌይ መታሰር ይሻላል ብሎ ለመደምደም ይገፋፋል። የእናንተ ሐሳብ ምንድነው? የቱ ይሻላል ትላላችሁ? በኮሜንት አሳውቁኝ። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸርን ሰንብት።